ነበር በዕለተ አርብ ግን ሮማውያን በጌታችን መከራ ያልተባበረውን ሁሉ እንደ ንጉሥ ጠላት ስላዩት መድኃኔ ያለም ክርስቶስ በመጨረሻው ሰዓት ተፈጸመ ካለ በኋላ ለንጊኖስ ወደ ቀራንዮ ተራራ ወጣ ሮማውያንም የሁለቱን ሽፍቶች አጥንቶች ሲሰብሩ ለንጊኖስ ደግሞ ከሞተ መቼም አልጎዳውም ብሎ አስበው የጌታችንን ጎኑን ወጋው በዚያም ጊዜ አንድ አይኑ እውር ነበርና ከጌታችን ከግራ ጎኑ ውሃና ደም ሲወጣ የታወረው አይኑን ቢነካው አይኑ በራችለት። በዚህም እጅግ ተገርሞ እየተደሰተ የሆነውን ሁሉ ማስተዋል ጀመረ። ጌታችንም ቅድስት ነፍሱን በፈቃዱ ሲለያት የተፈጸሙትን ተአምራትን አስታወሰ። ትንሣኤውንም ሲሰማ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር መጸለይ ጀመረ። ጌታችንም ሐዋርያውን ቅዱስ ጴጥሮስን ላከለትና ሁሉንም ምስጢር ገለጠለት። ያን ጊዜ በሙሉ ልቡ አምኖ እስከ ሞት ድረስ ለመታመን ተዘጋጅቶ በክፎች አይሁድ ፊት ስለ ክርስቶስ አምላክነት መመስከር ጀመረ። አይሁድና ሮማውያንን በምስክርነቱ እጅግ ተቆጥተው ያሳድዱት ጀመር። ወደ ታናሿ ኤስያ ወደ ቀብዶቅያ ሄዶ በዚያ ወንጌልን እንደ ሐዋርያ በመስበክ ብዙዎችን ወደ ቀናች እምነት መልሷቸዋል። አይሁድም በክፉ ተነስተው የሐሰት ምስክር አቁመው ስለከሰሰቱ የሮማ ወታደሮች ይዘውት በንጉሱ በጢባሪዮስ ቄሳር አስፈርደው ሐምሌ 23 ቀን አንገቱን ሰይፈው በሰማዕትነት እንዲያርፍ አድርገውታል። ራሱንም ብቻውን ወደ ኢየሩሳሌም ወሰዷት። በምስክርነቱ የቀኑና የተናደዱ በዚያ የሚኖሩ አይሁድን ባዩት ጊዜ እጅግ ተደስተው ከከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀንም በኋላ በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀብዶቅያ አገር ራሱን ተቆረጡበት ጊዜ ጀምሮ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ከዚያም በኋላ አይኖቿ ታወሩ። የጌታችንን መቃብር ለመሳለም ተነስታ ከነ ልጇ ወደ ኢየሩሳሌም መጣች። በደረሰችም ጊዜ ልጇ ሞተ። በሐዘንም ሆና ሳለች ወደ ሀገሯ መርጦ የሚወስዳት ስላጣች መሪ ልቅሶን አልቅሳ ደክሞ አተኛች። ተኝታ ምሳለ ቅዱስ ለንጊኖስ ከሞተ ልጇ ጋር በራዕይ አየችው። እራሱ ተቀብራ ያለችበትን ቦታ ነገራትና ሄዳ እንድታወጣ አዘዛት። ወደ ቦታውም ሄዳ ስታስቆፍረው መዓዛው እጅግ ጣፋጭ የሆነ የሽቱ መዓዛ አወጣ። አማኟም ሴት የቅዱስ ለንጊኖስ ራስ ያለችበት ቦታ ስትደርስ ታላቅ ብርሃን ተገለጠላትና አይኖቿ በሩላት። የቅዱስ ለንጊኖስን ራስና የልጇን ስጋ ይዛ ወደ ሀገሯ ወስዳ ባማረ ቦታ አኖረቻት። ይኸውም ተአምር ኅዳር አምስት ቀን የተፈጸመ ነው። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን እስከ ዘላለም ድረስ አሜን።